እንግዲህ ፖፖ ፕላትፎርም ላይ እንግዲህ ስንገባ የፌስ አውተንቲኬሽን መስጠት ወይም መጨረስ ይኖርብናል። ይህ ፌስ አውተንቲኬሽን ደግሞ ምንድን ነው? ልክ እንደ ማንኛውም የፊት አሻራ ወይም የጣት አሻራ፣ የአይን አሻራ ስልካችን ላይ የተለያዩ አሻራዎችን ወይም ሴኩሪቲ ፓስወርዶችን እንጠቀማለን። ፓተርንም ይሁን ፒንኮድም ይሁን የምንጠቀማቸው ሴኩሪቲ ፓስወርዶች አሉ። ሰው እዚህ ፕላትፎርም ላይም ልክ እንደዛው የእኛ አካውንት ማንኛውም ሰው መጥቶ አክሰስ ማድረግ እንዳይችል እስካም እንዳያደርግን። ምክንያቱም ገንዘብ የሚሰራበት ገንዘብ የሚገኝበት ቦታ በሙሉ ምናለ እስካመሮች አሉ፣ አጭበርባሪዎች ይኖራሉ። ስለዚህ ማንኛውም ሰው መጥቶ እኛ የሰራነውን ፖይንታችንን ወይም ዶላራችንን ውስድሮ እንዳያደርግብን እንዳይወስዱብን ፌስ አውተንቲኬት ሻይ አውተንቲኬሽን የሚባል እንትን አስቀምጦልናል። ስለዚህ እሱን መጠቀም ይኖርብናል። ማንኛውም አዳዲስ ሰዎች ወንድም ሆነ ሴቶች ስንጀምር ይህን ሴኩሪቲ ፓስዋርድ ወይም ፌስ አውተንቲኬሽን መስጠት ይኖርብናል። እኛ ይህንን ፌስ አውተንቲኬሽን ሰጥተን ጨረስን ማለት እኛ ላይቭ ላይ ማንኛውም ሰው ሊገባ አይችልም። ከኛ ውጭ ማንኛውም ሰው አክሰስ ማድረግ አይችልም። የእኛ የግላችን ነው ማለት ነው። ስለዚህ በዚህ መልኩ ፌስ አውተንቲኬሽን እናድርጋለን ማለት ነው። ላይቭ የምትሏ እንነካታለን። ከዛ ፌስ አውተንቲኬሽን ይጠይቀናል። ላይቭ ለመስራት ፌስ አውተንቲኬሽን ይጠይቀናል። እዚህ ጋር ፌስ አውተንቲኬሽን እንሰጣለን ማለት ነው። ፌስ አውተንቲኬሽን እንዴት እንሰጣለን? እዚህ ጋር እንደምናየው ፌስ አውተንቲኬሽን ስንሰጥ መመሪያ እየሰጠን ነው። አቮይድ ከቨር ይለናል እዚ ጋር አቮይድ ከቨር አይ ግላስ ምናምን ማድረግ የለብንም። ኪፕ ኢነፍ ላይት፣ በጣም ጨለማ ውስጥ ሆነንም ፌስ አውተንቲኬት ማድረግ አንችልም። በጣም ብርሃን መብዛትም የለበትም። ብርሃንም መብዛት የለበትም። እዚ ጋር ደግሞ ማይነርስ አር ፕሮ ሀቢትድ ይለናል። ማይነርስ አር ፕሮ ሀቢትድ ይለናል። ከ18 ዓመት በታች የሆኑት ፈጹም የተከለከለ ነው ማለት ነው፣ አይቻልም ማለት ነው። ስለዚህ አይ ግላስ ምናምን እንደዚህ ተከናንበን መግባት የለብንም ማለት ነው። ስለዚህ እዚህ ጋ አሁን ሳርቱ ሰርተፍኬት ምትለዋን እሷን እንጫነታለን። አፕሎድ የፎቶ ፊውር ሰልፍ የሚለውን ፎቶ እንድናስገባለት ይፈልጋል። ይህን አፕሎድ የፎቶ ፊውር ሰልፍ የሚለውን ክሊክ እናደርጋለን። ከዛ ወደ ጋላሪያችን ይወስደናል ማለት ነው። ከዛ ቀደም ያስገባነውን ፎቶ ወይም የራሳችንን ፎቶ እናስገባለታለን ምክንያቱም ፌስ አውተንቲኬሽኑ ከዚህ ጋር መመሳሰል ስላለበት የራሳችን ፎቶ እናስገባለታለን ማለት ነው። ከዛ ስታርት ቱ ሰርተፍኬት እንለዋለን። ሰርቲፋይ እንዲያደርግ ነው ስታርቱ ሰርቲፊኬት ስንለው እዚህ ጋር ፌስ አውተንቲኬሽን እንድንሰጥ እንትን ይለናል ማለት ነው ፕሊስ ሾው ዩር ፍሮንታል ፌስ ይለናል ፊት ለፊት ፊታችን እንድናሳይ ነው የምትመጣ አሻንጉሊት አለች ጋይድ የምታደርገን ወደ ግራሱ ሱሩ ስትል ወደ ግራ ወደ ቀኝ ዙሩ ስትል ወደ ቀኝ እያደረግን ብሊንክ ዩር አይስ ትላለች አፋችሁን ክፈቱ ትለናለች እንደዛ እያደረግን ፌስ አውተንቲኬሽን እንሰጣለን ማለት ነው ያንን ፌስ አውተንቲኬሽን ሰጥተን ስንጨርስ ሰርቲፋይድ ይሆናችኋል፣ ጨርሳችኋል ይለናል።